የመካከለኛው ምስራቅ ውጥንቅጥ ዛሬ ፈንድቷል። ሁለቱ ተፋላሚ ኃይላትም ታውቀዋል። ነገርየው የው አመታትን በቋፍ ሲጠበቅ ቆይቶም ዛሬ ይፋ ሆኗል። እሳቸው ደግሞ የፊት አውራሪነቱን ሚና ለመውጣት ከፊት መጥተዋል። ይህን አሉ ከሁለት አስርት ዓመታት በላይ የታገስነው ጉዞ ዛሬ እውን እንዲሆን ፈቅደናል። በየትኛውም መመዘኛ ይህ ዘመቻ የሚቆም አይሆንም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከቴሄራን ጋር ዛሬ ስለጀመረችው ግልጽ ፍልሚያ የተናገሩት ነው። ከሰዓታት በፊት እስራኤል ዘመቻዋን ጀምራለች። ይህ ዘመቻ የፈጀውን ጊዜ ይፍች እንጂ የሚቆም አይሆንም። ለሁለት አስርት ዓመታት የኢራን ኃይል በእስራኤል ላይ ተደጋጋሚ ዛቻዎችን ሲያደርስ ቆይቷል። የዘር ጭፍጨፋ ለመፈጸምም የአቶሚክ ጦር መሳሪያ ሲያዘጋጅ ቆይቷል። ባለፉት ዓመታትም የቴሄራን ሰዎች ዘጠኝ አውዳሚ መሳሪያ ማምረት የሚችል ዩራኒየም አዘጋጅተዋል። ይህን ማስቆም ካልቻልን ደግሞ በአጭር ጊዜ ውስጥ የሚፈራውን ኒውክሊየር መታጠቃቸው የማይቀር ነው። ከዓመት ባነሰ ጊዜም ሊሆን ይችላል። ይህ ለእስራኤል የህልውና ጉዳይ ነው። ሰዎቻቸው ጸዋጫሪ ሊሆኑ ይችላሉ። ነገር ግን ደግሞ በዛሬና በባለፈው ዓመት ብቻ ከሶስት መቶ በላይ ሚሳኤሎችን ሀገራቸው አስተናግዳለች። በመቶ የሚቆጠሩ ዜጎቻቸውንም ቀብረዋል። እናም የዚህ ዘመቻ መባቻ ዛሬ ቢሆን እንደውም ታግሰዋል ሊባል ይችላል። ወዲህ ደግሞ የነገሮች ውስጥ ጡሰት የገባቸው እስራኤል ከፍታ ሳዘጋ የምተዋቸው መሰል ጉዳዮች አለምን ጭንቅ ውስጥ እየከተቷት ይገኛሉ። ይህኛውም ቢሆን በዚህ ውስጥ የሚታይ ነው። ተቃራኒ ቦታ ላይ የቆመችው ደግሞ ኢራን መሆኗ ሲገባን፣ የሁለቱ ኃይላት ነገር መቋጫው ቅርብ ሊሆን እንደማይችል መገመት ያስፈልጋል አሁን እስራኤል ጀመርኩ ያለችው ዘመቻ የአቶሚክ ጦር መሳሪያ ማምረቻና የሚሳይል ማከማቻ ስፍራዎችን ኢላማ ያደረገ ነው። እስካሁንም ከረዥም ተምዘግዛጊ ሚሳይል እስከ ራሱ ኒኩለር ጣቢያ ያሉ ስፍራዎች በቦምብ ጋይተዋል። የኢራን ዋና ከተማም በእስራኤል ቦምብ ከመደብደብ አላመለጠም። ታላላቆቹ ሚዲያዎች በሰበር ዜና ባወጡት መረጃ መሰረት ከእስራኤል ጥቃት በኋላ ከቴህራን የሚሰጠው አጸፋ የሚጠበቅ ነው። ለዚህ እንዲረዳትም ሀገሪቱ ከትምህርት ቤቶች ጀምሮ ያሉ የህዝብ መገልገያ ስፍራዎች እንዲዘጉ ከወዲሁ አዛለች። ጠቅላይ ሚኒስትሩ የዘመቻው መጀመርን አስመልክቶ በሰጡት መግለጫ ፕሮግራም ከቴሄራን የኒውክለር ፕሮግራም ጋር ተያይዞ እጃቸው ያለበት አካላት በሙሉ ከዚህ ዘመቻ የሚተርፉበት ዕድል አይኖርም በማለት ዝተዋል። ዛሬ እስራኤል ቃሏን ጠብቃ በተግባር መታለች። የኢራን የአቶሚክ ጦር መሳሪያ ፕሮግራም ላይ ጥቃት ጀምራለች። በአታንስ መገኛውን ባደረገው ማብሊያ ጣቢያ ላይም ጉዳት ማድረሳችንን እንቀጥላለን። ተመራማሪዎቿም የሚተርፉ አይሆኑም። ሌላኛው የባለስቲክ ሚሳይል ፕሮግራም በተመሳሳይ ባለፈው ዓመት 300 ሚሳይሎችን ወደ እኛ ተኩሳብን ነበር። በዚህም ከመቶ በላይ ዜጎቻችንን አተናል። ዛሬ እነዚህ ሚሳይሎች የኒውክሌር አቅም ተፈጥሮላቸው በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ ጥለዋል። ለዛም ነው የማንታገሰው። የአደጋ ጊዜ ድምፆች ከወደ እስራኤል መሰማት ጀምረዋል። ዜጎች በየእጅ ስልኮቻቸው የተጠንቀቁ መልእክት እየደረሳቸው ይገኛል። የእስራኤል ጦርም እያንዳንዱን መግቢያ መውጫ በሮች በተጠንቀቅ እንዲጠብቅ ትእዛዝ አስተላልፎለታል። ሲኔን ከስፍራው እያደረሰ በሚገኘው መረጃ ታዲያ ከሌሊቱ ዘጠኝ ሰዓት ጀምሮ በጦርነት ውስጥ ያለች ሀገር እንድትሆን የእስራኤል እያንዳንዱ ንዱ እንቅስቃሴም በወታደራዊ አስተዳደር ውስጥ እንዲገባ ተደርጓል። አሜሪካ ከጥቃቱ በኋላ በውጭ ጉዳይ ሚኒስትሯ ማርክ ሩቢዮ በኩል በዘመቻው እጅ የለበትም የሚል ማስታወቂያ ስታወጣ ፕሬዚዳንቷ ካቢኔያቸውን አስቸኳይ ስብሰባ ጠርተዋል። ትራምፕ በመካከለኛው ምስራቅ ቃጠና የሚገኘው ከአርባ ሺህ በላይ ሰራዊታቸውም ከዚህ በኋላ ነገሮችን በአንክሮ መከታተል እንዳለበት ትዕዛዝ አስተላልፈዋል። ያ ማለት በተጠንቀቅ ጠብቅ የሚለውን ያጠቃልላል። ምናልባትም ደግሞ ነገሮች ገፍተው የኢራን ኃይል ይህንን መገኛውን የሆነውን ወታደራዊ ካምፕ ለማጥቃት የሚሞክር ከሆነ አገሪቱ ተገዳ ወደ ጦርነቱ መግባቷ የማይቀር ነው። እናም አሁን አጋሬ ከምትላት ሀገር የማረጋገጫ ጥሪ እየተጠባበቀችም ትገኛለች የተባለው ለዚህ ነው። የከሰረ እየተባለ የሚገኘው የትራምፕ የውጭ ጉዳይ ፖሊሲ ከዚህ ዘመቻ በኋላ ደግሞ ይባሱኑ ለትችት ፕሬዚዳንቱን መዳረጉ የማይቀር ነው። ፍንጮች ግን ትራምፕ ከጥቃቱ መፈጸም ቀድመው ስለ ነገሩ ያውቁ ነበር። ለዛም ነው ካቢኔያቸውን ቀድመው እንዲዘጋጅ ያዘዙት የሚሉ መረጃዎች እየወጡ ይገኛሉ። አሜሪካን መሆነች ኢራን ከ2015ቱ የኒውክለር ስምምነት ከተፋቱ በኋላ ዳግም ንግግር ጀምረው ነበር። ሆኖም ነገሮች በታሰበው ልክ ሳይሆኑ የቁርጡ ቀን መጥቷል። የፊታችን እሁድም ዋሽንግተን ከቴሄራን ለስድስተኛ ዙር ንግግር ቀጠሮ ነበራቸው። ጀሩሳሌም ፖስትን ጨምሮ ሌሎችም ከጥቃቱ በኋላ የኢራን አብዮት ዘብ ጠባቂው አለቃ ወይም አዛዥ ሁሴን ሳላሚ መገደላቸውን እያስነበቡ ይገኛሉ። ይህን መረጃም የቴሄራኑ ልሳን ስቴት ሚዲያው ይፋ አድርጎታል። እሳቸው በቴሄራን ምድር ተጽዕኖ ፈጣሪ ሰው ሲሆኑ ከ2019 አውሮፓውያን አቆጣጠር ጀምሮ የሀገሪቱን የስለላ ቡድን ጭምር የሚመሩ ነበሩ። ተጠሪነታቸውም ለሃይማኖታዊ ሰውና ፕሬዚዳንታቸው ብቻ ነበር። ከዚህ ቀደም ተደጋጋሚ የድሮን ጥቃት በእስራኤል ላይ ሲፈጸምም ዋነኛ ቀነባባሪ ሁሴን ሳላሚ ነበሩ። ዛሬ እስከተገደሉበት ሰዓት ድረስም ከመሬት በታች እየተብላለ የሚገኘውን የአቶሚክ ጦር መሳሪያ በበላይነት ሲመሩ ነበር። የተገደሉበት ስፍራም እዚያው ከመሳሪያው አጠገብ ነው። እስራኤል በወሰደችው የቦምብ ጥቃት እንደ ሀገር ኢራን ከዚህ በኋላ ምንም የቀራት አትመስልም። ሃይማኖታዊ መሪ አያቶላህ አሊ ሀሚኒ ከጥቃቱ በኋላ ከባለስልጣናቱ ጋር በዝግ መምከር ጀምረዋል። ይህ ደግሞ አጠቃላይ ሊወስዱ ስለሚገባቸው አጸፋዊ እርምጃ አቅጣጫ የሚሰጥበት እንደሚሆንም ነው የሚጠበቀው። ከሄዝቦላ ከኢንቦላ እስከ ሐማስ፣ ከሶሪያ እስከ የመን እስራኤል ያልተገኘችበት የጦርነት ምራፍ የለም። ሁሉም ታዲያ የመነሻ ነጥባቸው ጥቃት ሊፈጸምብኝ ይችላል የሚለው ስጋት ነው። አሁን በኢራን መሳሪያ መገኛ ስፍራዎች ላይ የጀመረችው ዘመቻም መነሻው የሀገሪቱን የወደፊት ጥንካሬና ጉልበት ግምት ውስጥ ያስገባ ነው። ቤንያሚን ኔታንያሁ ከ10ሺ በላይ የአቶሚክ ጦር መሳሪያ ጭንቅላቶች ዛሬ ላይ ትሄራን በእጇ ይገኛሉ ሲሉም ይፋ ያደረጉት መረጃ የዚህን የወደፊት ስጋትነት እውነት የገለጸ ነው። ወዲህ ደግሞ ኢራን በዓለም አቀፉ ማህበረሰብ አሸባሪ በሚል ታርጋ ከተለጠፈባቸው ከቡርኖች ጋር አብራ መስራቷ ጥቃት ከእሷ በቀጥታ ባይፈጸምም እንኳ በቡርኖቹ ጀርባ መምጣቷ ተጠባቂ ሊሆን ይችላል። እናም ሳይቀደሙ መቅደም የሚለው የኔታንያሁ ውሳኔ መነሻው ይህ ነው። ጠቅላይ ሚኒስትሩ በመግለጫቸው ግን ለሌሎች የአረብ ሀገራትም መልእክት ልከዋል። የዘመቻ እናንተን ጭምር ከኢራን ማስፈራሪያ ነፃ የሚያወጣችሁ ነውና አጋር ለመሆን እንድታስቡ ነው ያሉት። በሌላ በኩል ደግሞ የኢራን አሁን አገዛዝ የወደፊቷን ዓለም ሊወስን የሚችል ነውና ያንን ታሳቢ ያደረገ ዘመቻ ላይ እንገኛለን ብለዋል ቤንያሚን ኔታንያሁ። ጉዳያችን ከእናንተ ጋር አይደለም። ትግላችን የ46 ዓመታት የአገዛዝ ዕድሜ ካለው አምባገነን ቡድን ጋር ነው። ነፃ የመውጫ ጊዜያችሁም ተቃርቧል። ያ ሲሆን አገርነታችን በጽኑ መሠረት ላይ ይቆማል። ለዓለም ህዝብም መልእክት አለኝ። ይህ አሸባሪ ኃይል ከባዱንና አጥፊውን መሳሪያ እንዲይዝ አንፈቅድለትም። ያ የሚሆን ከሆነ ሽብርተኝነት ቤታችንን ያስፈርሰናል። ከአሜሪካ እስከ አውሮፓም ነገሮች መክፋታቸው የማይቀር ነው። ዛሬ እስራኤል ለሚፈጠር ዕልቂት ቀድማ ምላሽ እየሰጠች ነው። ረጅም ዕድሜ ለእስራኤልና አሜሪካ። ዓለማችን ደህንነቷ የተጠበቀ ይሆናል። እስካሁን ከኢራን በኩል የተሰሙ መረጃዎች ባይኖሩም ልትወስደው የምትችለው አጸፋ እርምጃ ግን መኖሩ ይጠበቃል። የትና በማን ላይ የሚለው ግን ሁሉም እየሰጋበት ያለ ነው። የተፈራው ግን ሆኗል። ሁለቱ የዓመታት ባላንጣ ሀገራትም ወደ ጦርነት መግቢያ ፊሽካን ነፍተዋል። መዘዙና ቀጣይ ሊሆን የሚችለውም የዓለም ስጋት ሆኗል ከወዲሁ